በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ ያፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። የአንጋር ኮስኳን ቤተክርስቲያን ትላንት ማታ ሙሉ በሙሉ በአገዛዙ ወታደሮች ተዘርፋ መቃጠሉ አስነግሯል። ቤተክርስቲያኑ ወድሟል። 22 ሰዎች ሞተዋል። ወንበር፣ ጠረጴዛ፣ መሰዊያው ተሰባብሯል።

ሰላም ጤና ይስጥልኝ። ለተከበራችሁ የኢኦቲ ሪአክት ቤተሰቦች ደህና ሆናችሁልኝ በአዲስ ቪዲዮ ተመልሻለሁ። ያው እንደሚታወቀው እኛ ጋር በተለይ የተለመደው ምንድን ነው፣ አንዱ አሳዛኝ ነገር ሰምተን ሳንጨርስ ሌላ አሳዛኝ ነገር ይከሰታል። ያንን ሰምተን ሳናጣጥመው ባና ሳናዝንበት ሌላም አሳዛኝ ነገር የተፈጠረ ነው። የምንቸገረው እኛ ብዙ ጊዜ እና ዛሬም እንግዲህ የጌታ የሆነችዋ በዓለም ላይ የምትገኘው ኦርቶዶክስ ቤተክርስቲያን

አለም ፊቷን ያዞረችባት ይመስላል እና ለዚሁም ደግሞ አባታችን የኔታ ድባቤን አስመልክቶ የደረገ ተቃውሞ ሰልፍ አለ። እሱን የምንመለከት ነው የሚሆነው። በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። 22 ሰዎችም ሕይወታቸው አልፏል ተብሏል። ይህ ጥቃት የተፈጸመው በሶሪያ ሲሆን በሶሪያ ዋና ከተማ ደማስቆስ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃትም ቢያንስ 22 ሰዎች ሲገደሉ 63 ሰዎችም መቁሰላቸውን የሀገሪቱ ጤና ሚኒስትር አስታውቋል።

የሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው አንድ ግለሰብ እሁድ ምሽት በዱ ኃይላ ሰፈር በሚገኘው በነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከማፈንዳቱ በፊት ተኩስ ከፍተዋል ብለዋል። በዚህም ታዲያ እስካሁን ድረስ በተገለጸ ሁኔታ የ22 ሰዎች ህይወት እንዳለፈ ነው የተነገረው። ቤተክርስቲያኑ ወድመዋል። 22 ሰዎች ሞተዋል። ወንበር፣ ጠረጴዛ፣ መሰዊያው ተሰባብረዋል። አንድ አጥፍቶ ጠፊ በሶሪያ ኦርቶዶክስ ቤተክርስቲያን ላይ በከፈተው ተኩሱና የቦምብ ፍንዳታ እስካሁን 22 ሰዎች ሲሞቱ 63 ሰዎች መክሶላቸው ነው የተሰማው።

ይህንም የሽብር ጥቃት ያደረገው ግለሰብ እንግዲህ ተኩሱን ከከፈተ በኋላ በስተመጨረሻ ልብሱ ላይ ያለውን ቦምብ በማፈንዳት ራሱን አጥፍቶታል። እንዲሁም በኢትዮጵያ በዙቋላ ገዳም ለሁለተኛ ጊዜ አባቶች ተገለዋል። ይህም ክስተት የተፈጠረው ሰኔ 15 2017 ዓ.ም ላይ ነው። ሶሪያ ዋና ከተማ ደማስቆ፣ እሁድ ምሽት ነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን አንድ በግልጽ ማንነቱ ያልታወቀ ግለሰብ መሳሪያ ይዞ በመግባት በቤተክርስቲያን ውስጥ በነበሩ ሰዎች ላይ ተኩስ እንደከፈተ፣ በስተመጨረሻ እንግዲህ የታጠቀውን ቦምብ ራሱ ላይ እንዳፈነዳ ነው

የታወቀው ይህን ጥቃት ያደረሰው ግለሰብ ከአይስአይስ ቡድን ጋር ግንኙነት አለው ተብሏል። ነገር ግን ይህን ድርጊት ቡድኑ ኃላፊነት አልወሰደም። አይስአይስ ከ1500 እስከ 3000 የሚደርሱ ታጣቂዎች እንዳሉት ይገመታል። እነዚህም ታጣቂዎች የሚገኙት በሶሪያና በአጎራባቿ ኢራቅ እንደሆነ ነው የተነገረው። በተጨማሪም በሰሜን ምስራቅ ሶሪያ በተለያዩ እስር ቤቶች ወደ 9 ሺህ የሚጠጉ የአይስአይስ ተዋጊ ታሳሪዎች እንዳሉ እንዲሁም ደግሞ ወደ 40 ሺህ የሚጠጉ በተለያዩ ካምፖች የአይስአይስ ደጋፊዎች እንዳሉ ነው የተነገረው። በሶሪያ የሚገኙ የክርስቲያኖች ቁጥር

የእርስ በርስ ጦርነቱ በ2011 ከመጀመሩ በፊት ወደ 15 ሚሊዮን አካባቢ የሚጠጉ ወይም ደግሞ ከሱሪያ ሕዝብ 10 የሚደርሱ ነበሩ። የእርስ በርስ ጦርነቱ ከተጀመረ ኋላ ቁጥራቸው እያነሰ እያነሰ ሄዶ አሁን ወደ 300 ሺህ የሚጠጉ ክርስቲያኖች እንዳሉ ነው የተነገረው። ትልቁ የዝቋላ ገዳም ላይ ይህን ድርጊት ያደረጉ ግለሰቦችና እንግዲህ ሰዎች በሕግ መጠየቅ አለባቸው። ስለ ዝቋላ እንመለስበታለን ማታ ላይ አንድ ቪዲዮ ሳላቸዋለሁ። ብዙ መረጃዎች የወጡ ስለሆነ ጣሪች የማቀርብላችሁ ነው የሚሆነው

ቅድም የሰራሁት ቪዲዮ ነበረ፣ ደውዬ አውርቻቸው ነበር። እሱን መመልከት ይሻላችኋል። እንግዲህ ለሞቱት ወንድሞቻችን እግዚአብሔር አምላካችን ነፍሳቸውን ይቀበል። በደረታቸው ስረብን ማንፈልጋለሁ። አለም ይሄ ነገር የምታረግበት ምክንያት ምንድነው? በተለይ ኢትዮጵያ ቤተ ክርስቲያን ላይ መንግስት አተኩሮ የሚሰራበት ምክንያት፣ አታክ የሚያደርግበት ምክንያት ምንድነው የሚለው ነገር እንመልከትና ወደ ተቃውሞ ሰልፍ የምንሄድ ይሆናል። ዳንኤል ክብረት ያቺ የምትፈራት ቀን ስደርስ ምላሽህ ምን ይሆን? ትላንት የተደረገውን የዳንኤል ክብረት

አሳፋሪ የቤተ መንግሥት ተግባር ልንገራችሁ። ከዛ በፊት ግን ይህን ጉድ አለም ሁሉ ይሰማው ዘንድ ሁላችሁም ምስክሪውን ጫን አድርጋችሁ በመያዝ ከታች ላይ የሚመጡላችሁ ሰዎች በሙሉ ሴንድ ሴንድ ሴንድ ሴንድ ይበሉት። በሀገራችን ኢትዮጵያ ግማደ መስቀሉም፣ ታቦተ ጽዮን እንዲሁም የንጉሥ ሰለሞን ቀለበት ሳይቀር አለ ተብሎ ይታመናል። እናም እነዚህና መሰል እጅግ ጥንታዊ ቅርሶቻችንን ታቦታትን የዩናይትድ አረብ ኤምሬት ንጉሥ ሼክ ዘይድ

ለአብይ አህመድ በየጊዜው የሚሰጠውን ረብጣ ዶላርና ስልጣኑን እንዲያስጠብቅ የሚያበረክትለትን ድሮንና የጦር መሳሪያ በምትኩ ጥንታዊ ገዳማትና ቤተ ክርስቲያንን የቤተ መንግሥቱ የቀድሞ ነገስታት ጌጣጌጦችን ቅርሶቹ ሁሉ እየዘገነ ይወስዳል። አብይም በሀገሪቱ ውስጥ ያሉ ጥንታዊ ገዳማትን፣ ቤተ ክርስቲያናትን ሁሉ እያደነም እየዘረፈ ይሰጠዋል። ለዚህ ዝርፊያ ደግሞ ከፍተኛውን ድርሻ የሚወጣው ዳንኤል ክስረት ነው።

ዳንኤል ክብረት ከቤተ ክርስቲያን ጋር ያለውን ቅርበት በመጠቀም ጥንታዊ ንዋያ ቅዱሳንን የት እንደሚገኙ፣ ታቦታቱ ምን ውስጥ እንዳሉ እያጠና ጥቆማ የሚሰጥ እሱ እንደሆነ ካህናት ሳይቀሩ መስክረዋል። ከ500 ዓመት በላይ ታሪክ የነበራትን የአንጋር ቁስቋም ቤተ ክርስቲያን ትላንት ማታ ሙሉ በሙሉ በአገዛዙ ወታደሮች ተዘርፋ መቃጠሏ ተነግሯል። የብልጽግና ወታደሮች ቤተ ክርስቲያንን ሰብሮ በመግባት ሙሉ ንዋያ ቅዱሳን መዝረፋች ተረጋገጠ ሲሆን

የድሮ ብራናዎችን የወርቅ ጽዋዎችን መጻሕፍትን ጽላቶችን ጭምር እየዘረፉም የአካባቢ ማህበረሰብ ገልጿል። ወታደሮቹ መያዝ የሚችሉትን ሲይዙ መሸከም ያልቻላቸውን ንዋየ ቅድሳት ደግሞ እያወጡ ሙሉ በሙሉ እንዳቃጠሉ የአይን እማኞቹ ከቦታው አረጋግጠዋል። ይቺ ጥንታዊት የአንጋር ቤተ ክርስቲያን ገዳም ከሆነች ከሃያ ዓመታት በላይ እንደሆናት ይናገራሉ የአይን እማኞቹ። ብዙ ጠበብት ብዙ ሊቃውንት አስተምራ ያወጣች ቤተክርስቲያን ነበረች ብለዋል።

በውስጧም ከአስር በላይ ጽላቶች በገዳም ውስጥ ነበሩ። እነዚህ ጽላቶች አሁን የሉም፣ ይዟቸው ሂደዋል። ይቺ ቤተ ክርስቲያን በጣሊያን ጊዜ እንኳን ተሞክራ ልትቃጠል ያልቻለች ቤተ ክርስቲያን መሆኗን ነው የአካባቢ ምእመናን ያረጋገጡት። ዳንኤል ክብረት፣ ያች የምትፈራት ቀን ስትደርስ ምላሽህ ምን ይሆን?

እንዴ ቪዲዮ ወጣ። ያ የሰማ ነው የምንገኘው ገኘው እንግዲህ ቪዲዮ ጋር ዛሬ ነው መቼ ነው የተፈጸመው የሚለው ነገር አናውቅም፣ ግን የተፈጸመው በእኛ ዘመን እንደሆነ እርግጠኛዎች ነን። መቼስ ከመቶ ቤት በፊት አልተፈጸመም ይሄ ነገርና፣ በጣም ያሳዝን ክስተት ነው።

በጣም ያሳዝናል። ይህን ነገር ፍለጋ ነው እቺ ቤተሸን አታክ የሚያደርጓትና እግዚአብሔር አምላካችን ልቦና ይስጣችሁ ለማለት ፈልጋለሁ። እንግዲህ የኔታ ድባቤን አስመልክቶም ሰልፍ አድርገ ነው የሚገኘውና እናት ፓርቲ ደግሞ እኚህን አባት ይፈቷቸው የሚል ነገር ተናግሯል። አበምኔቱ ያለ ምንም ቅድመ ሁኔታ ይፈቱ ሲል እናት ፓርቲ ባወጣው መግለጫ አስታውቋል። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብር ደናግልና ዳማሪያም አባ አበምኔት ቆሙስ የኔታ ድባቤ

ትላንት አረብ ሰኔ 13 ቀን 2017 ዓ ም የመከላከያ ሰራዊት ደንብ ልብስ የለበሱ በተባለ ጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት አበምነት ከሚያገለግሉበት ገዳም ታፍነው መወሰዳቸውን ለማረጋገጥ ችለናል ብለዋል። መምህሩ ዕለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቱን እንኳን ሊያዝ እያሏቸው ፋታ ሳይሰጡ

አጣድፈው እንደወሰዳቸው ተገንዝበናል ብለዋል። በመግለጫው ፓርቲያችን እንዲህ ያለው በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ፣ ግብታዊ፣ ቂም ተኮር አፈና አለፍ ሲልም የጅምላ ግድያ በጽኑ ያወግዛል። የታፈኑት አበምኔት ያለምንም ቅድመ ሁኔታ እንዲፈቱ አበክረን እንጠይቃለን ብለዋል። በነገራችን ላይ በጣም ያሳዝን ነገር ምንድን ነው? አሁን ከደቂቀሾ ያነበኩት ነገር የኔታ ይባሉ የታሰሩበት ደብር

ለዛ ቤተ ክርስቲያን አላፊ ወይም አሳሪ ማናቸው ናቸው? የዛ ሀገረ ስብከት ብፁ አባታችን አቡነ አብርሃም ናቸው። ምንም አልተናገሩም። ለምን አናውቅም። እንጠብቃለን መቼ እንደሚናገሩ ተስፋ እናደርጋለን። ገስ እንደሚናገሩ እንጠብቃቸዋለን። ግን ይሄ ነገር የሚመለከታቸው አቡነ አብርሃምን ነው። ስፔሻሊ የሚናገሩ የሰማነው የምንገኘው ና ሰኔ 15 2017 የዳንግላ ወረዳ ህዝብ በአደባባይ ወጥቶ የተቃውሞ ሰልፍ አድርጓል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱ ጉባኤያት መምህር የሆኑት የኔታ ይባቤ በላይ በሰሞኑ በአገዛዙ ሰዎች ታፍነው ወደማይታወቅ ቦታ እንደሄዱ ሲዘገብ ቆይቷል። ህዝቡም በተለያየ መንገድ ተቃውሞውን ሲያሰማ ቢቆይም አገዛዙ ጆሮ ዳባ ልበስ ስላለ በአደባባይ በመውጣት ተቃውሞውን አሰምቷል። በዳንግላ ወረዳ አፈሳ ከተማ በተደረገው ሰልፍ የሃይማኖት አባቶችና የእምነቱ ተከታዮች የተሳተፉ ሲሆን መምህርና አባታችንን የኔታ ይባቤን በአስቸኳይ

እንግዲህ እነዚህን አባቶች በዚህ መንገድ ማንገላት ምን የሚሉት እንደሆነ አናቅም፣ ምን እንደተፈለገም አናቅም። እንግዲህ የእናንተን ሐሳብ አስቀምጡበት እና አባቶችን እንግዲህ ካናቶችም፣ እናቶችም፣ አባቶችም እየወጡ ወጣቱም እየወጣ በዚህ መንገድ ድምፁን እያሰማ የነበረበት ሁኔታ የነበረው በሰሜኑ በኩል በአይኔ ታይ ባይ ምክንያት እና ነገር ግን በጣም የሚያሳዝነው ይህን ነገር የዘገበ አንድ እንኳን የለም።

አይደለም ዘገባ በጻባሽና አቡነ አብርሃም ራሱ ስለዚህ ጉዳይ ምንም ነገር አልጻፉም። እንደዚህ ይሄ ብቻ አይደለም። አንድ ቲክታክ ላይ ራሱ ስለኛ አባሲዶ ሳያየው ነገር የለም። ምንም እየሰማንም አይደለም እያየንም አይደለም። ዩቲዩብ ላይ ይሰራ አይደለም። እና ለምን እንደሆነ አናውቅም። ሶስቲ በዚህ ጉዳይ የምታውቁት ነገር ካለ

በኮመንት ላይ አስፍሩ። ሊለማት ትፈልጋለሁ የሰራችን ሚስ ነበር ጉዳችን ኦፕ መረጃ እንዳገኛችሁበት አዲስ ነገር ሰማችሁበት አልጠራጠርም አዲስ ነገር ካለ ይላችሁ የሚቀርበ ነው የሚሆነው። በተለይ በዙ ቋላ ጉዳይ ማታ ላይ ቪዲዮ የሚለቀላችሁ ነው የሚሆነው እግዚአብሔር ከፈቀደ። ቪዲዮችን ላይክ እና ሼር ማድረጋችሁ ነው ተስፋ። አዲስ መረጃ ካላችሁ ከታች ባለው ቴሌግራም ሊንክ በኩል ዲስክሪፕሽን ላይ መላክ ትችላላችሁ። በቀጣዩ ደስ ከምንገብረስ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላካችን ሀገራችን አይመታችን ይጠብቅልን። ቸርቆዩልን